አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናቸው? ጅማ ደህና ናቸው አላቸዋለን። አልሐምዱሊላህ የውፍረት መቀነሻ ወይም የጡታችሁ ወይም እልሙም የሁሉም መቀነሻ ምናምን የምላላችሁ እህቶቼ ሙሉውን ስሬን ልላላችሁኝ። ዛሬ ደግሞ እሰራላችኋለሁ። ያው ግን መስራት አልችልም ያኔ እኔ ማንጠቅጠቅ ምናምን አልችልም። ምክንያቱም ጾመኛ ስለሆንኩ ማለት ነው። እኔ የሚጠጣው ሰው ስለሌለ ይሄ በሀገራችን የሚባለው ምንድነው? ግሽር ነው። የቡና ቡኖ ነው የሚባለው በጉራጌኛ። በአማርኛ የቡና ገለባ፣ በአማርኛ የቡና ገለባ ይባላል። እንዴት ታደርጎታላችሁ መሰላችሁ መጀመሪያ ላይ? ሁለት ማንኪያ በዚህ ተወስዱና ሁለት ማንኪያ ተወስዱና በትንሽ ጀበና ላይ ለስንት ደቂቃ ታንተከትኩታላችሁ? ለአስራ አምስት ደቂቃ ታንተከትኩታላችሁ። ጥቁር እስከሚሆን ድረስ ወይም ደግሞ እንደ ቡኒ እንደ ሻይ እስከሚሆን ድረስ ታንተከትኩታላችሁ። ከዛ በኋላ አምስት ተምር ወይም አራት ቴምር ካላችሁ ቴምር ይባላል እንትን በሉበት እንዳይመራችሁ ማለት ነው እና ከዛ በኋላ ትንሽ ቲም ከጨመራችሁት በኋላ ሁለት ደቂቃ ወይም አንድ ደቂቃ ይንተክተክ እና አውርዱት። ካወረዳችሁት በኋላ እንደ ሻሂ ወይም እንደ ቡና በባዶ ሆዳችሁ ጠጡት። ግን በጣም ሽንት ቤት ያስሮጣችኋል። ሽንት ብትሉም ተቅማጥ ምናምን በጣም ያስሮጣችኋል። ሌላኛው ይሄ ነው። ሌላኛው ነገር ጡታችን መቀነስ አንፈልግም። ጡታችን መቀነስ አንፈልግም። ለምትሉኝ ለቦርጭ ብቻ ስር የምትሉኝ እህቶች ይሄው ይሄ ነው ቦርጭ ይሄ በጣም በጣም ኦቨር። ይሄ ደግሞ ለም ለም ይጠቅማል፣ ለብስለው ለቦርጭ ይጠቅማል። ለፊት ብቻ በጣም ይሄ ይጠቅማል። እንዴት ታደርጉታላችሁ? ይሄ ደግሞ በዚህ በዚህ ቡና አንድ ማንኪያ ቡና እና ግማሽ ሎሚ ታረጉትና ታመስሉታላችሁ። ከዛ በባዶ ሆዳችሁ ጧት ጧት አንዳንድ ኩባያ ከአንድ ኩባያ በላይ አይፈቀድላቸውም እንደሚትጠጣጣቁ። ለማንኛውም ቦርጭ ላለባቸው እህቶቼ በጣም ይጠቅማቸዋል ይሄ ማለት ነው። አሰራሩም ያው ነግሬያቸዋለሁ። አይ ማየት እንፈልጋለን አይደል የምትሉኝ ከሆነ ኮሜንት ስር ጻፉልኝ፣ ችግር የለውም አሳያቸዋለሁ። ያው ዛሬ አሞስ ስለሆነም ጾመኛ ስለሆንኩኝ እንዳጋጣሚ ያው ጥዋት ነው እየቀረስኩላችሁ ያለሁት ለዛ ነው። እና ውድ እህቶቼ ያው አሰራሩ የምትፈልጉ ካላችሁ እንሻአላህ ስር ልኝ በለው እኔ ለመስራት ዝግጁ ነው። ያው እኔ ከሰራሁት በኋላ የሚጠጣው ሰው የለም ብዬ ነው እንጂ ያልሰራሁት። እኔ አሁን በባዶ ሆዴ አንዳንድ ጊዜ ግን ግሽሩ ማለት ነው ወይም የቡናው ገለባ ወላይ ሽንት ቤት መራሮጥ ከቻላችሁ በጣም ይረዳችኋል እሱ ማለት ነው። ግን ሽንት ቤት ደቂቃ ደቂቃ ራሳ አትቆዩም ሽንት ቤት ያስሮጣቸዋል ማለት ነው። የቡናው ግንትን የቡናው ግሽር ማለት ነው። ተቅማጥ ይዟቸዋል ተቅማጥ አለው። እና ደግሞ አሁንም በወር አበባ ጊዜ ብትጠቀሙትማ የባሰ ጠርጎ ነው የሚያወርድላችሁ ማለት ነው። ሌላኛው ነገር ደግሞ ቡናው ቡናው ለቦርጭ ብቻ ነው፣ ሌላ ቦታ አይቀንስም። ይሄን ልንገራችሁ፣ ሌላ ቦታ አይቀንስላችሁም ለቦርጭ ላላችሁ ብቻ። ጥዋት ጥዋት አንዳንድ ኩባያ በትልቁ ኩባያ ግማሽ ሎሚ የሞቀ ውሃ አድርጋችሁ ቡናውን አድርጋችሁ አማስላችሁ ለአምስት ደቂቃ አስቀምጡት ከሎሚ ጋር እንዲዋሃድ ማለት ነው። ከተዋሃደ በኋላ ለአምስት ደቂቃ ካስቀመጣችሁት በኋላ በባዶ ሆዳችሁ አንድ ብርጭቆ ትወስዳላችሁ ማለት ነው። በነገራችን ላይ ይሄ ጤና አዳም ነው። እኔ ቡና ስለምወድ ሴትዮዬ ወላሂ ቡና በጣም እወዳለሁ በነገራችን ላይ ቡና በጣም እወዳለሁ ይሄ ከመጣለኝ ወደ አንድ ሳምንት ምናምን ሁለት ሳምንት ሊሞላው ነው ከመጣለኝ ማለት ነው እኔ ምን አደርገዋለሁ በየቀኑ በየቀኑ ውሃ ቀየርለታለሁኝ እንደራሱ ይቀመጣል ምንም ነገር አይሆንም አይበላሽም እኔ ደስ ይለኛል ቡና ስጠጣ ጤና አዳም ከሌለው ብዙም ደስ አይለኝም ማለት ነው እና በነገራችን ላይ ለፊታችሁም ሆነ ለእግራችሁም ሆነ ለተለያዩ ነገሮች ለፀጉር የምትፈልጉ ከሆነ ስሪ በሉኝ፣ እሰራለሁ ኢንሻላህ። ፈለጋችሁ የጥቁር መሰባበር ፀጉር ርዝምናን ብቻዬን የምጠቀማቸው ነገሮች አሉ፣ ስሪ በሉኝ እኔ እሰራለሁ። አግሞም በእናንተ የምጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሌላው ነገር ውድ እህቶቼ አንድ ነገር የማስቸግራችሁ ነገር ከሆነ ቲክቶክ ላይ ቪዲዮን አስቀምጣለን። ቲክቶክ ላይ መታችሁ የምትጠይቁ ጥያቄ በቀጥታ መስመር ከምትጠይቁኝ ይልቅ አሰራሩ ነግራችኋለሁ። አይ አሰራሩን ግልጽ አልሆነልንም፣ ሰርተሽ አሳይን ለምትሉኝ ከሆነ ችግር የለውም። በሙሉ ፈቃደኝነት ስርቻ አሳያችኋለሁ ማለት ነው። ሌላ አንዳንድ እህቶቼ ጡታችን አልቆብናል በዚህ ከሙኑ ምናምን ለምትሉ እህቶቼ መፍትሄም አለ። መፍትሄው እነግራችኋለሁ። እናንተ ጡት የሌላችሁ እህቶቼ በተጠቀሙት አማራጭ ነው። ምክንያቱም መጀመሪያ ከሙኑ የሚጨርሰው ወላሂ ጡት ነው። ጡት በጣም ያልቃል። እኔ ራሴ አሁን ባዶ ሰድር ነኝ። እኔ ጡት ባዶ ሆኜአለሁ ማለት ነው። እኔ ውፍረት ተቀንሳለሁ ብዬ ንግስ አላውቅ። መጀመሪያ ላይ ስጠጣው እኔ ቦርጭ ነበር ይቀንሳል ያልኩት፣ ያው ቦርጭ የለኝም እኔ አትለውም፣ ግን ትንሽ ሰውነት ነበረኝ እና ሰውነት ይቀንሳል ብዬ በጠጣሁት እስከ ጭራሹ ጥርግ አድርጎ አነሳብኝ ማለት ነው። እና ተጠንቀቁ ለማለት ያክል ነው። ምክንያቱም አንዳንድ እህቶች የጡት ያለቀብኝ፣ ጡት እንደዚህ ሆኖብኝ የምትሉ ሁላችሁም አላችሁ እና ባትጠቀሙት አማራጭ ነው። ጡት ለሌላችሁ ግን፣ ጡት ላላችሁ፣ የትልልቅ ጡት ላላችሁ ወላሂ ይጠቅማቸዋል። በጣም በጣም ይረዳል። በጣም ከምን ግን የሚያጠባ ሴት እና እርጉዝ ሴት አይደለም አይመለከታችሁም። ይሄ ማለት ነው እናንተ። የሚያጠባ እና የወለደ ምናምን አይመለከታችሁም። እናንተ ለፎቶ ስክሮን አድርጉት ከፈለጋችሁን፣ ላይክ አድርጉት። እልምሆም እንደዛ ላችኋለሁኝ። ሌላ ነገር የምጠይቁ ነገር ካለ እንሻላህ እመልሳለሁ። በነገራችን ላይ ጠዋት ጠዋት ትንሽ ልክ እንደተነሳሽ አምስት ደቂቃም ሆነ አራት ደቂቃም ሆነ ዱብ ዱብ በሉ በመኝታችሁ ገላ ሰዓት ወጡ በፊት ማለት ነው። እና ይረዳችኋል ለመቀነስ ቶሎ ለመቀነስ። አይ አልችልም ምትሉ ከሆነ ችግር የለውም፣ ያው እንዳልኳችሁ መጠናት ትችላላችሁ። በጣም በጣም ነው የሚረዳችሁ ለመቀነስ። ለውፍረት የምትሉ ከሆነ እሰራላችኋለሁ። በእናንተ የሚጠበቀው ስሪልኝ ዜዶ ብቻ ማለት ነው። ሌላ ነገር እወዳቸዋለሁ አከብራቸዋለሁ። መልካም ቀን ይሆንላችሁ። አላህም ስራውንም ቀለል አላህ ያርግላችሁ። ከቤተሰቦቻችሁ ጋር አላህ በሰላም ያሰባችሁ ያቅዳችሁ ያለማችሁት አልቆ አተሳክቶላችሁ ለሀገራችሁ አላህ ያውቃላችሁ። በተለይ የልጅ እናት የሆናችሁ ወይ ያረብ ብዬ ያኔ ወላሂ እኔ አልቻልኩትም፣ ብናፍቆ ሰው ራሱ ሊደፋኝ ነው ማለት ነው እና እንደኔ የምትሆኑ ከሆነ በጣም ከባድ ነው እና አላህ ከልጆቻችን ጋር አላህ በሰላም ያገናኘን። እወዳችኋለሁ። ላይክ ሼር አይረሳ። አበረታቱኝ። ከዚህ ሁሉ ነገር ደግሞ እወዳችኋለሁ ነው የምለው። መልካም ቀን